ሰበር ሰበር ሰበር ዜና! ውዴ ቻናል ቤተሰቦች እንኳን ደስ አላችሁ። ዘመነ ያደራጀው ብርጌድ ዛሬ በሰሜን ሜጫ ጎጃም ተብሎ በሚታወቀው በመራዊ ከተማ ሶስቱ ብርጌድ ዛሬ የመንግስት የሰላም ጥሪ ተቀላቅሏል። እያንዳንዱ ዝርዝር መረጃ ይዤላችሁ መጥቻለሁ። እንኳን ደስ አላችሁ። በጣም በሚገርም ሁኔታ ዛሬ በጣም ደስ ብሎኛል። ምክንያቱም ዘመነ ያደራጀው በተለይ ታደሰ ሙሉነ ብርጌድ፣ ጊዮን ብርጌድ፣ እንዲሁም ደግሞ አቤ ጎበኘ ብርጌድ ተብሎ የሚታወቀው

ሲጫና በአጀፈር ሲንቀሳቀሱ የነበሩ ዘሜ የመሰረተው የመንግስትን የሰላም ምርጫ ተቀብለው በሰላም ገብተ ሲገቡ ደማቅ አቀባበል ተደርጎላቸዋል። እጅግ ደስ የሚል ነው። ውድ የቻናል ቤተሰቦች እንኳን ደስ አላችሁ። እያንዳንዱ ዶክተሩ ራሱ ሳይቀር የገባ የመንግስት የሰላም ጥሪ ተቀብሎ ስለዚህ እያንዳንዱ ሙሉ መረጃ ይላችኋል። በጣም የሚገርም በጣም በጣም እስካሁን ከሰረቱ ቪዲዮ እንደዚህ በጣም ደስ ያለ ነገር የለም። ምክንያቱም ዋና ባክቦን የጀርባ አጥንት ተብሎ የሚታወቀው በ ዘመነ ዘመን የተመሰረተው የመንግስትን የሰላም ጥሪ ተቀብለዋ ማለት ነው። ኢትዮጵያ ወደ ሰላማ እየተመለሰች ነው። እንኳን ደስ አላችሁ። ወደ ጉዳያችን እንግባ። በሰሜን ጎጃም ዞን በሚጫና በአቸፈር ቀጠና ሲንቀሳቀሱ የነበሩ ወንድሞቻችን ናቸው የመንግስትን የሰላም ጥሪ የተቀበሉት። በተለይ ሰሜን ምጫ ብለን የሚጠራው መራዊ ወረዳ ነው። መራዊ ወረዳ ማለት ደግሞ ዘመነ ካሴ ሲሰራበት ያደገበት ዛሬ የሚታገልበት የነበረ ከተማ ነው። በዛ የነበሩ ወንድሞች ያደረጃቻቸው የመንግስትን የሰላም ጥሪ ተቀብለው ማለት ነው። ወደ ዋናው ጉዳይ ስገባ ሻለቃ መንግስቱ ድልነሳ ማለት የታደሰ ሙሉነ ብርጌድ ዋና አዛዥ የነበረ ነው። በሁለተኛ ደረጃ መቶ አለቃ ምስጋነው ሽታ የታደሰ ሙሉነ ብሪጌድ ሻምበል ዘመቻ ኃላፊ የነበረ ነው። እንዲሁም ደግሞ ዶክተር አንለይ አሰፋ በአቸፈር አቤ ጎበኛ አስተዳደርና ጸጥታ ኃላፊ ሲሰራ የነበረ ነው። በተለይ እዚህ ጋር ያስታውሳችሁ ዶክተር አንለ አሰፋ በአቸፈር አቤ ጎበኝ አስተዳደርና ጸጥታ ኃላፊ አቤ ጎበኝ ብርጌድ ማለት ነው። የአቤ ጎበኝ ብርጌድ ዋና አስተዳደርና ጸጥታ ኃላፊ ሆኖ ሲሰራ የነበረ አቸፈር ማለት የዘመነ የስጋ ዘመዶቹ ያለበት ዋነኛ ሰንሰለት የሆነ ቦታ ነው። ስለዚህ መራዊና አቸፈር በጣም ሰንሰለት የሆኑ ቦታ ተያዥ ናቸው። ለመንቀሳቀስ በብዙ አቅጣጫ ኔትወርክ ነው የሚሰሩበት የነበረ ነው። እነዚህ ወንድሞች ነው የመንግስት ሰላም ጥሪ ተቀብለው በዛሬው ዕለት በመራዊ ከተማ ደማቅ አቀባበል የተደረገላቸው ሲገቡ በተለይ የመንግስት ከፍተኛ የመንግስት የሥራ ኃላፊዎች፣ ሃይማኖት አባቶች እና ከፍተኛ መኮንኖች ባሉበት ነው ደማቅ አቀባበል የተደረገላቸው። ሌላኛው መሰረት መጣልኝ የጊዮን ብርጌድ አንደኛ ሻለቃ ሆኖ ሲያገለግል የነበረ ወንድማችን ነው፣ ከነዚ ጋር የመንግስት የሰላም ጥሪ የተቀላቀለ። ሌላኛው ደግሞ መሀሌቱ ወለለው የጊዮን ብርጌድ አንደኛ ሻለቃ ነው፣ አብሮ ሲሰራ የነበር። እንዲሁም ጌታነ ጌታቸው፣ ፈንቴ ታደሰ ሙሉነ ብርጌድ አምስተኛ ሻለቃ ና አራተኛ ሻምበል ነው ሲያገለግል የነበረ ጌታቸው ፈንቴ በታደሰ ሙሉነ ብርጌድ አምስተኛ ሻለቃና በአራተኛ ደግሞ የሻምበልነት ማዕረግ ተሰጥቶት ሲሰራ የነበረ ወንድማችን የመንግስትን የሰላም ጥሪ በዛሬው እለት ገብቷል፣ ማለት ነው። እንግዲህ ዘሚው ከየት ወዴት እንደሆነ ፈጣሪ ይርዳው። በጣም ኢትዮጵያ ወደ ሰላም እየተመለሰች ነው። ወንድሞቻችን የመንግስትን የሰላም ጥሪ እየተቀበሉን እንኳን ደስ አላችሁ። ኢትዮጵያ ለዘላለም ትኑር። ዘረኝነት የትም አይጠቅምም። ኢትዮጵያን እጅ ለእጅ ተያያዘን በሰላም ማልማት ነው። ስለዚህ የሰላም ጥሪ ከምንም ከማንም የማይደራደር ጉዳይ ነው። ጥያቄ ቢኖር በሰለጠነ መንገድ በንግግር በውይይት ችግሮቻችን መፍታት እንችላለን። ስለዚህ ለቅድሚያ ለሰላም መስጠት አለብን። ስለዚህ እኔ ከሁሉም በላይ የመንግስት የሰላም ጥሪ ለሚቀበሉት በጣም ደስ የሚለኝ ኢትዮጵያ የማደግ አንዷ የመሰልጠን አንዱ አመላካች ጉዳይ ስለሆነ ነው። ሌላኛው ጌታቸው ፈንቴ ታደሰ ሙኖብር ጌ በአምስተኛ ሻለቃና በአራተኛ ሻላ የሚሠራ ወንድማችን ነው። ስራው ሌሎችም በአባልነት ዙዋቸው የገቡት መጣልኝ ዋለለ፣ ታደሰ ፈንቴ፣ ጸጋዬ ገብሬ፣ ብርሃኑ አጉማስ፣ ይከበድ ዳኘ እስራኤል አጉማስ እነዚህ ወንድሞች ናቸው። የመንግስትን ሰላም ጥሪ ተቀብለው የገቡት በተለይ ሰሜን ሜጫ መራዊ ወረዳ ማለት እጅግ ከአርባ በላይ ቀበሌዎችን ያካተተ ግዙፍ የሆነ የሰሜን ሜጫ ወረዳ ነው። በተለይ በመራዊ ወረዳ ስር የሚንቀሳቀሱ ከተሞች ላስታውሳችሁ፣ እንትን አማሪት ተብሎ የሚታወቀው በጣም ሰንሰለት የሆነ ቦታ ስትራቴጂካ ሲጠቀሙበት የነበረው በተለይ አማሪት ዋነኛ መንቀሳቀሻቸው የነበረውን ብራቃት ይህም በተመሳሳይ መልኩ አማሪት፣ ብራቃት፣ እሪም እነዚህ በመራዊ ወረዳ ስር ያሉ እጅግ ሰንሰለት የሆኑ የገጠር ከተሞች ናቸው። እንዲሁም ከአርባ በላይ የገጠር ቀበሌዎችን ያካተተ እጅግ ግዙፍ የሆነ መራዊ ወረዳ ነው። ስለዚህ ዘመነ ማለት ተወልዶ ያደገበት እዚሁ የገጠር ቀበሌ አስማ ተብሎ የሚታወቅ ጎጥ ነው። እስከ ስር መሰረቱ ነው ምነግራችሁ ውዴ ቻነል ቤተሰቦች በተጨባጭ መረጃ መሆኑ ይሄ አማላካች ጉዳይ ነው። ለእናንተ መራዊ ከመራዊ ቢያንስ 34 ኪሎ ሜትር ርቀት የሚገኝበት አስማ ጎጥ ተብሎ የሚታወቅ የገጠር ቀበሌ ያደገበት መራዊን ዛሬ ሲንቀሳቀስበት የነበረ የዘመነ ሰንሰለት ቦታ በሱ ያደረጃቸው እነዚህ የመንግስትን የሰላም ጥሪ በሰላም ገብተው ደማቅ አቀባበል ተደርጎላቸዋል ማለት ነው። እንኳን ደስ አላችሁ። ቀሪ ወንድሞቻችንም እንግዲህ ልክ እነዚህን እየተከተሉ የመንግስት የሰላም ጥሪ እንደሚቀላቀሉ ሙሉ እምነቴ ነው። ምክንያቱም በደቡብ ጎንደር ጸዳሉ ደሴ ከገባ ጀምሮ በርካታ ወንድሞቻችን ሲገቡ እየተመለከትን ነበረ ከዚህ ውስጥ ዶክተር አንለይ አሰፋ ማለት በሰሜን በአቸፈር ላይ አቤ ጎበኝ በዋነኛነት የሚያስተዳድር ወንድማችን እሱ ኔ ነበር። እሱም እንግዲህ ሳይቀር ነው በተለያየ ፋኑተ ጎርቶ የሚመጡትን በተለያየ ከሙያ አንጻር ሲያገለግል የነበረ እንዳለ ሙሉን እዞ ነው በዛሬው እለት የገቡት። ሲገቡ እንግዲህ በአቸፈርም ያሉት በመረውም ዙሪያ ያሉት እንግዲህ የተቀበሎቻቸው መራዊ ከተማ ወረዳ ላይ ነው። አጠቃላይ ሁሉም ተሰባስቦ የመንግስት ሰላም ጥሪ የተቀበሉና የገቡት ማለት ነው። በዚህ ሲገቡ እጅግ የሚገርመው በፍቅር በፍቅር በፍቅር ነው የተቀበሎቻቸው። ሀገሪቱ ኢትዮጵያ በጣም በጣም የሚገርም ሀገር የሚገርም ባህል ያለን ምክንያቱም ህን ያለፍንበትን እረስተን በፍቅር መቀበል በጣም የሚገርም ስለዚህ ውድ ወንድሞቻችን ቀሪዎች ደግሞ የመንግስትን የሰላም ጥሪ እንድትቀበሉ ከወዲሁ መልእክታችን እናስተላልፋለን። ቀሪ ወንድሞቻችን ሙሉ እምነት ነው በዚህ በተከታታይ ቀኖች ውስጥ እንደሚገቡ ምክንያቱም ደቡብ ጎንደር ያየነው ይሄ ጸዳሉ ሲገባ ብዙ በርካታ ወንድሞች ነው በለጣን ዳርጊም ጨምሮ ብዙ በርካታ ወንድሞቻችን የመንግስት ሰላም ጥሪ ሲቀላቀሉ እያየ ነው። አሁን ደግሞ በዚሁ ቀጥሏን በጎጃም ምድር ቀጥሏን። በተለይ ደግሞ ልዩ የሚያደርገው ከዘመነ ቁንጮ ስር መጀመሩ ነው። ጎጃም ላይ አሁን በጣም ልዩ የሚያደርገው ከዘመነ ቁንጮ ከራሱ መጀመሩ በጣም ልዩ ያደርገዋል። ታደሰ ሙሉነ ብርጌድ፣ አቤ ጎበኝ ብርጌድ እና ጊዮን ብርጌድ ተብሎ የሚታወቁት እነሱ ሶስቱ ብርጌድ የተወጣጡ ወንድሞቻችን ናቸው። ኢቨን እንኳን ዶክተሩ ሳይቀር ነው የመንግስት የሰላም ጥሪ የተቀላቀለ። በሌላ ቪዲዮ እስክንገናኝ ሰብስክራይብ በማድረግ ጠብቁኝ። መልካም ምሽት።